እረ ቤተሰብ ቆዳ ያልተቆጠረ ቆዳ የለም። አልቆጠርኩም አእህ እንደዚህ መሆና ቤተሰብ እያገዘች ነበረ። ምነው ዶክተር ጋር

ምን ላርግልሽ? እንዴት ነው? ልደውል አምቡላንስ ልደውል? እሺ እንዴት ላርግ? ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እንኳን ለዘመነ ማርቆስ በሰላም አደረሳችሁ። እንኳን ለአዲሱ አመት በሰላም አደረሳችሁ። ውድዋ ባለቤቴ እንግዲህ መውለጃዋ ጊዜ ላይ ነው። አዲስ አመት የሆነው ዛሬ እንግዲህ ሮብ ላይ እንገኛለን። ዛሬ ዶሮ እኔ እየሰራው ነው። ቤተሰብ እንግዲህ ምንም ማድረግ አይቻልም። ሚስታችሁ ስታረግዝ ወንዶች ዶሮ መስራት አለባችሁ። ብቻ ጥሩ እየሄደልኝ ነው። እስቲ ያሳይልኝ ነው እንግዲህ ታውቃላችሁ፣ ድንገት ቤት አጋዥም የለንም። አብረን የነበረችው አጋዥ ቤተሰብ ላይ ብላ ሄዳ በዛው ቀርታለች። ሶ ያለው አማራጭ እኔና ኔ ብቻ ነን። እና እንግዲህ ማቁላላት ጀምረናል። ትንሽ ቆይቻለሁ። ለነገሩ ካቁላለሁ። ዶሮም ታርዶ ተዘጋጅቷል። ማጣጠብ ምናምን ይቀራል። እሱ ማጣጠብ ጀምራለሁ እንኳን አደረሳችሁ። ለማንኛውም በሀገር ውስጥ ያላችሁ፣ ከሀገር ውጭ ያላችሁ እንኳን ለአዲሱ ዓመት በሰላም በሰላም በጤና በፍቅር አደረሳችሁ። እዚህ ጋር በርበሬ ዘይት ነጭ ሽንኩርቱ ፈጭቼ አስታክ እያለው። ደግነቱ እኔ እናቴ በጣም ባለሙያ ስለሆነች፣ ለነገሩ የሁላችሁም እናት ባለሙያ ናት። እናቴ ስትሰራ ቁጭ ብዬ አይ ነበርና በዛ ነው የለመድኩት። እንግዲህ እስቲ መጨረሻውን እናያለን። አሪፍ ዶሮ ይሆን ወይስ ደግሞ የተበላሸ ዶሮ ይሆን ታያላችሁ። ብቻ አሪፍ ዶሮ እንደምሰራ እርግጠኛ ነኝ። ምክንያቱም ይሄ ማቁላላቱ በራሱ ቢያንስ ከሶስት ሰዓት በላይ ወስዶብኛለና ገና በርበሬ ዘይት ሳይገባ ረጅም ሰዓት እያቁላለው ነው የቆየውት። ውይም እንግዲህ በቻለችው እያገዘችኝ ነው፣ ግን በጣም ደካክማለች እውነት ለመናገር። እና እንኳን አደረሳችሁ። እንደኔ ሚስታችሁ እርጉዝ ሆና በዓልን እያሳለፋችሁ ያላችሁ አዲስ ዓመት የምታከብሩ እንዴት ነው ስሜቱ? ውስ ለማንኛውም ቪዲዮ ጀምር ያለው አባቴ